ን በሀገር ውስጥም ከሀገር ውጭም ያላችሁ የቤተ ክርስቲያናችን አባላት በሙሉ ዛሬ በፊታችሁ የመጣሁት አብረን የመጣ ነው በቤተ ክርስቲያናችን ላይ በሰሞኑ በማህበራዊ ሚዲያም በተለያየ ሚዲያዎች እየተነገረ ባሉት ጉዳዮች ላይ የቤተ ክርስቲያኒቱ አስተዳደር መሪዎች ጉባኤ አስቸኳይ ስብሰባ አድርጎ የወሰናቸውንና መግለጫዎችን ለማቅረብ ነው። ስለዚህ መግለጫውን በጽሑፍ አቀርባለሁ። በወቅታዊ ጉዳይ ላይ ከመሰረተ ክርስቶስ ቤተ ክርስቲያን የአስተዳደር መሪዎች ጉባኤ የተሰጠ መግለጫ። መግቢያ ከጥቅምት 2018 ዓ ም ጀምሮ የመሰረተ ክርስቶስ ቤተ ክርስቲያን ከሜኖናይት አብያተ ክርስቲያናት እና ከተቋሞቻቸው ጋር ባላት ግንኙነት ላይ አንዳንድ ጥያቄዎች ተነስተው እንደነበረ ይታወሳል። ከነዚህም መካከል አንዱ ግብረ ሰዶማዊነትን ከተቀበሉትና ንክኪ ካላቸው አብያተ ክርስቲያናት ጋር መሰረተ ክርስቶስ ቤተ ክርስቲያን ምን አይነት ግንኙነት ሊኖራት እንደሚገባ የሚመለከት ነበረ። ይህን ጉዳይ በተመለከተ ቤተ ክርስቲያን ከዚህ በፊት በነሐሴ 9 2017 ዓ.ም እና ጥቅምት 7 2018 ዓ ም በግብረ ሰዶም ላይ ያላትን የማወላዳ አቋም፣ ግብረ ሰዶም ጽዩፍ እና ከግብረ ሰዶም ጋር ንክኪ ካላቸው ቤተ እምነቶችና ተቋማት ጋር ያላትን ግንኙነት በግልጽ መግለጫዎቿን ማውጣቷ ይታወቃል። ሆኖም አሁን በዚህ ዙሪያ ብዥታን አጥርቶ ተገቢ ግልጽ ምላሽ ለመስጠት የመሰረተ ክርስቶስ ቤተ ክርስቲያን የመሪዎች አስተዳደር ጉባኤ ከህዳር 12 ሁለት ቀን 2018 ዓ ምት ባካሄደው አስቸኳይ ስብሰባው የሚከተሉትን ውሳኔዎችንና አቅጣጫዎችን አስተላልፏል። አንደኛ፣ የመሰረተ ክርስቶስ ቤተ ክርስቲያን ጋብቻ በአንድ ተፈጥሯዊ ወንድና በአንዲት በተፈጥሯዊ ሴት መካከል ብቻ የሚደረግ የዕድሜ ልክ የቃል ኪዳን ግንኙነት እንደሆነ ታምናለች። ይህንንም ለአባላቶቿም ታስተምራለች። ሁለተኛ መሰረተ ክርስቶስ ቤተ ክርስቲያን ከሚኖናይት ቤተ ክርስቲያን በተለይም ከላንካስተር ሚኖናይት ኮንፈረንስ ጋር የ75 ዓመታት ታሪካዊ ግንኙነት አላት። በመሆኑም የሚኖናይት አብያተ ክርስቲያናት ለመሰረተ ክርስቶስ ቤተ ክርስቲያን እድገት ላደረጉት በጎ አስተዋጽኦ ሁሉ ቤተ ክርስቲያን ምስጋና ታቀርባለች። የመሰረተ ክርስቶስ ቤተ ክርስቲያን በሰሜን አሜሪካም ሆነ በሌሎች ሀገሮች ካሉት ጤናማ የመጽሐፍ ቅዱስ አስተምሮና ኢየሱስ ክርስቶስ በቃልና በህይወቱ ያስተማረንን የህይወት ዘይቤ ከሚከተሉ አብያተ ክርስቲያናት ጋር ህብረት ታደርጋለች። ሆኖም ግብረ ሰዶማዊነትን ከሚቀበሉና በግብረ ሰዶም ልምምድ ውስጥ ያሉትን እንደ አማኞች ከሚቀበሉ አብያተ ክርስቲያናት ጋር ምንም አይነት ህብረት አታደርግም። ሶስተኛ፣ በመሰረተ ክርስቶስ ቤተ ክርስቲያንም ሆነ በተቋሞቿ መካከል ከውጭ ድርጅቶች ጋር የሚደረገው የአጋርነት ስምምነት ከቤተ ክርስቲያኒቷ እምነትና አስተምህሮ ጋር የሚጣጣም መሆን አለበት። በመሆኑም ማንኛውም የአጋርነት ስምምነት የሚጸድቀው የእያንዳንዱ ተቋም የበላይ ቦርድ ኮሚቴ ወይም የመሪዎች አስተዳደር ጉባኤ ወይም ስራ አስፈጻሚ አይቶና መርምሮ ካጸደቀ በኋላ ነው። አራተኛ የአናባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ እንደ ኤሮፓውያን አቆጣጠር ከ1976 ዓ ም ጀምሮ ከ13 በላይ ለሆኑ የቤተ ክርስቲያናችን ቁልፍ መሪዎችና አገልጋዮች ነፃ የትምህርት ዕድል በመስጠት ትልቅ አስተዋጽኦ የነበረው ሴሚናሪ ነው። ሆኖም ከቅርብ ጊዜ ወዲህ በአካታችነት ሰበብ ለተመሳሳይ ጾታ ግንኙነት እንደ ማንኛውም መብት ከመቀበሉ በመቀበሉ ምክንያት የነበረው የሁለተኛ ዲግሪ ፕሮግራም ሙሉ በሙሉ የተቋረጠ መሆኑን የመሪዎች ጉባኤ አረጋግጧል። አምስተኛ የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝደንትና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል በአሜሪካን ሀገር ለሴሚናሪው ሁለ ገብ የህንፃ ግንባታ የገንዘብ ማሰባሰብ እንቅስቃሴ ወቅት በቨርጂኒያ ግዛት በሃርስበንገር ከተማ በምትገኘው የኮሚኒቲ ሜኖናይት አጥቢያ ቤተክርስቲያን ውስጥ ባለው አዳራሽ በመሰረተ ክርስቶስ ቤተክርስቲያን ሊንክ ቦርድ አማካኝነት በተዘጋጀው የገንዘብ ማሰባሰብ ግብዣ ላይ ተገኝተው ጥሪ ለተደረገላቸው ሰዎች ለሴሚነሪው አገልግሎት የወደፊት አቅጣጫ መግለጫ ሰጥተው ነበር። የመሠረተ ክርስቶስ ቤተ ክርስቲያን ተወካዮች ይህች የአጥቢያ ቤተ ክርስቲያን በግብረ ሰዶማዊነት ላይ ያላትን አቋም ቀድሞ የማያውቁና ያልተነገራቸው መሆኑን የሊንክ ቦርዱ ፕሬዚደንት ለመሠረተ ክርስቶስ ቤተ ክርስቲያን የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በኖቬምበር 18 ቀን 2025 ዓ ም በተጻፈው ደብዳቤ ኃላፊነት እንደሚወስድ ገልጿል። በተጨማሪም የአጥቢያ ቤተ ክርስቲያኒቷን አዳራሽ ከመጠቀም ውጪ ከአባላቶቿም ሆነ ከአጥቢያዋ መሪዎች ጋር ምንም አይነት ግንኙነት ያልተደረገ መሆኑ የታወቀ ቢሆንም ወደፊት እንደዚህ አይነት ጉዞዎች በጥንቃቄ እንዲደረጉ ጉባኤው አሳስቧል። ስድስተኛ፣ የመሰረተ ክርስቶስ ቤተ ክርስቲያን እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምራ የሚኒዩናይት ወርልድ ኮንፈረንስ አባል የነበረችና እና የቀድሞ መሪዎቿን በሊቀመንበርነትና በምክትል ፕሬዚደንትነት ሲያገለግሉ መቆየታቸው ይታወቃል። በዚሁ አግባብ የመሰረተ ክርስቶስ ቤተ ክርስቲያን እንደ ኢሮፓውያን አቆጣጠር በ2028 የሚደረገውን የሚኒዩናይት ወርልድ ኮንፈረንስ ለማዘጋጀት በቤተ ክርስቲያን አስተዳደር መሪዎች ጉባኤ መደበኛ ስብሰባ በጉዳዩ ተስማምታ በ2 15 ዓመተ ምህረት ጠቅላላ ጉባኤም ይህንን አጽድቋል። ሆኖም የሚኒናይት ወርልድ ኮንፈረንስ ከተስማማባቸው የእምነት አንቀጾች ውስጥ ግብረ ሰዶምነትን የሚደግፍና የሚቀበል አንቀጽ ባይኖረውም ከቅርብ ጊዜ ወዲህ ግብረ ሰዶማዊነትን የተቀበሉ ውስን የሚኒናይት አብያተ ክርስቲያናትን በአባልነት አቅፎ መቆየቱ አሳስቦናል። በመሆኑም ባለፈው በጥቅምት 7 2018 ዓመተ ምሕረት ቤተክርስቲያን በሰጠችው መግለጫ በቁጥር አምስት ላይ በተጠቀሰው የአቋም መግለጫ መሰረት የሚኑናይት ወርልድ ኮንፈረንስ በዚህ አቋም የሚጸና ከሆነ ጉዳዩ ከቤተክርስቲያናችን መሰረተ እምነት ጋር የሚጻረር በመሆኑ በሕዝባችንም ላይ ግርታን በመፍጠሩ ምክንያት የ2028 የሚኑናይት ወርልድ ኮንፈረንስ ቤተክርስቲያን እንደማታዘጋጅ የአስተዳደር መሪዎች ጉባኤ ወስኗል ሰባተኛ መሰረተ ክርስቶስ ቤተክርስቲያን ከሚኒናይት የትምህርት ተቋማትም ሆነ ከሚኑናይት ወርልድ ኮንፈረንስ ጋር ያለው ግንኙነት አሁን ባሉ መሪዎች የተጀመረ አይደለም አሁን ያሉ መሪዎችም በቤተክርስቲያን መሪዎች ጉባኤ ዕውቅና የተላኩና ከመሰረተ ክርስቶስ ቤተክርስቲያን እሴትና ከመጽሐፍ ቅዱስ አስተምሮ ውጭ በተለየ ግብረ ሰዶማዊነትን ከሚቀበሉ ቤተ ክርስቲያናት ጋር ምንም አይነት ያልተገባ ግንኙነት አላደረጉም። ይልቁን ግብረ ሰዶማዊነትን የማይቀበሉትን የተለያዩ ሀገራት የሜኖናይት ቤተ ክርስቲያን መሪዎችን ወደ ኢትዮጵያ በመጋበዝ በጋራ እንዲነጋገሩና ወጥ አቋም እንዲይዙ በማድረግ ረገድ ረጅም ርቀት ሄደዋል። ነገር ግን ይህ እየታወቀ አሁን ያለው መሪዎችን ከግብረ ሰዶማዊነት ከሚቀበሉ አካላት ጋር በማያያዝ ክርስቲያናዊ በሆነና በማያንጽ መንገድ ሚዲያን በመጠቀም በቤተ እምነቷና በመሪዎቹ ላይ እየተደረገ ስላለው ያልተገባ ጫና ከልብ እናዝናለን። ይልቁኑ በዚህ አስቸጋሪና ከፋፋይ ሁኔታ ውስጥ ጸንተው በመቆም የቤተ ክርስቲያኒቱን አንድነትና ሕልውና ለመጠበቅ ለከፈሉት ዋጋ የአስተዳደር መሪዎች ጉባኤ እውቅና ይሰጣል። ስምንተኛ በመጨረሻም የመሰረተ ክርስቶስ ቤተ ክርስቲያን በቡድን አመራር ተቀራርቦ በመነጋገርና በመስማማት አገልግሎቷን የምታካሄድ ሰላማዊ ቤተ ክርስቲያን ነች። ቤተ ክርስቲያን የምትኖረው በየጊዜው በፍጥነት በሚለዋወጥ ዓለም ውስጥ እንደመሆኑ በየጊዜው የሚያጋጥሙ ተግዳሮቶችን በመመካከርና በጸሎት የእግዚአብሔርን ምሪት በመፈለግ ቃሉን ማዕከል ያደረገና እግዚአብሔርን የሚያስከብር ምእመናንንም በሚያንጽ መንገድ አስተማሪ እርምጃዎችን ትወስዳለች። በመሆኑም የቤተ ክርስቲያናችን አባላት አገልጋዮችና መሪዎች በየጊዜው በሚነሱ ወቅታዊና መሰረታዊ ጉዳዮች ላይ ሐሳባቸውን የቤተ ክርስቲያኗ መተዳደሪያ ደንብ በሚፈቅደው ስርዓትና ክርስቲያናዊ በሆነ ስነ ምግባር እንዲገልጹ እናበረታታለን። በሌላ በኩል በማኅበራዊ ሚዲያ አማካኝነት ሐሳቦች ሲሰጡ እውነትን በፍቅር በመግለጽ ላላመኑ ሰዎች ምሳሌ በሚሆኑበትና እግዚአብሔርን በሚያስከብር ሁኔታ እንዲሆን ቤተክርስቲያን አጥብቃ ትመክራለች በመጨረሻም በጸሎት በሐሳብ ሐሳብን በማጋራት አብራችሁን የነበራችሁ ይህ ጉዳይ ይመለከተናል ብላችሁ አብራችሁ ሐሳብ የሰጣችሁ የቤተክርስቲያናችን አባላትና የሌሎችም ቤተ እምነት መሪዎች ቤተ ክርስቲያን እግዚአብሔር ይባርካችሁ፣ ትላለች። እግዚአብሔር አገራችንን ኢትዮጵያን ይባርክ።